ጤና ይስጥልኝ። ሰባት ሰዓት ሆኗል። ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዝሃነትና የዳሴ ድምፅ ነው። ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ። በቅድሚያም አበይት ነጥቦች ነው። የህዝብ ተወካዮች ምክር ቤት የህዝብን ሰላምና ጸጥታ ለማስጠበቅ የወጣውን የአስቸኳይ ጊዜ አዋጅ አጸደቀም። የሪፐብሊካኑ ዕጩ ዶናልድ ትራምፕ በምርጫ ውጤት ዙሪያ የሰጡት አስተያየት እያነጋገረ ነው። አብራችን ቆዩ። የህዝብ ተወካዮች ምክር ቤት ባካሄደው ሁለተኛ መደበኛ ስብሰባው የህዝብን ሰላምና ጸጥታ ለማስጠበቅ በሚኒስትሮች ምክር ቤት የወጣውን የአስቸኳይ ጊዜ አዋጅ ለማጸደቅ የቀረበውን ረቂቅ አዋጅ አጸደቀም። በአንዳንድ የአገሪቱ አካባቢዎች በጸረ ሰላም ኃይሎች ህገ መንግስታዊ ስርዓቱን አደጋ ላይ ሊጥል የሚችል ድርጊት እየተፈጸመ የሚገኝ በመሆኑ በህገ መንግስቱ መሰረት የሚኒስትሮች ምክር ቤት መስከረም 28 2009 የአስቸኳይ ጊዜ አዋጅ አውጇል። በምክር ቤቱ የመንግስት ረዳት ተጠሪ ሚኒስትር ዴኤታ አቶ አማኑኤል አብርሃም በሕገ መንግስቱ መሰረት ለምክር ቤቱ የቀረበው ረቂቅ አዋጅ ህገ መንግስታዊ ስርዓቱን ለማስጠበቅና የህዝቡን ሰላምና ደህንነት ለማረጋገጥ ከፍተኛ ጠቀሜታ እንዳለው ተናግረዋል። በመሆኑም በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ በሞሽን አቀራረብ መመሪያና በሕግ አወጣጥ መመሪያ መሰረት ረቂቅ አዋጁ ወደ ቋሚ ኮሚቴ ሳይመራ ውይይት ተደርጎበት እንዲጸድቅ የቀረቡትን ሞሽን ምክር ቤቱ ተቀብለዋል። የፌዴራል ጠቅላይ አቃቤ ህግ ዋና አቃቤ ህግ አቶ ጌታቸው አምባዬ ረቂቅ አዋጁን አስመልክተው በሰጡት ማብራሪያ በአንዳንድ የአገሪቱ አካባቢዎች የተፈጸሙ ህገወጥ ተግባራት በሰብአዊና ቁሳዊ ሀብት ላይ ከፍተኛ ጉዳት ማድረሳቸው እንዲሁም ለብጥብጥና ስርዓት አልበኝነት ምክንያት መሆናቸውንም ገልጸዋል። ውገትና ብጥብጡን በመደበኛ የህግ ማስከበር ስርዓት ለመከላከል ለመቆጣጠር ከማይቻልበት ደረጃ ላይ በመድረሱና ህገ መንግስታዊ ስርዓቱን ለመጠበቅ የሚያግዙ እርምጃዎችን ለመውሰድ የሚያስችል የአስቸኳይ ጊዜ አዋጅ በህገ መንግስቱ መሰረት መታወጁና ረቂቅ አዋጁ መውጣቱን ተናግረዋል። ምክር ቤቱም በአስቸኳይ ጊዜ አዋጁ ጠቀሜታ በመግባባት ረቂቅ አዋጁን በሙሉ ድምፅ አጽድቋል። ምክር ቤቱ በመደበኛ ስብሰባው የአስቸኳይ ጊዜ አዋጅ አፈጸም መርማሪ ቦርድ አባላት ለመሰየም የቀረበውን የውሳኔ አሳብም አጽድቋል። በምዕራብ ጉጂ ዞን የተዘረፉ የጦር መሳሪያዎችና ንብረቶች በህዝብ ጥቆማ እየተመለሱ ነው በእውከቱ የተሳተፉ ግለሰቦችም በፈቃዳቸው እጃቸውን እየሰጡ ነው። ሰለሞን ጸጋይ ተጨማሪ ያለው የአስቸኳይ ጊዜ ዋጅ የእርምጃ አፈጻጸም መመሪያ አንቀጽ 31 ባለፈው አንድ ዓመት ጊዜ ውስጥ በሀገሪቷ የተለያዩ አካባቢዎች በተቀሰቀሰው የእውከት እንቅስቃሴ ላይ በቡድን ወይም በግል የተሳተፈ የጦር መሳሪያ ወይም ማንኛውንም የግልም ሆነ የመንግስት ንብረት የዘረፈ ለህገ ወጥ ተግባራት የገንዘብና የቁሳቁስ ድጋፍ ያደረገ ወረቀት በመበተን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 በአዲስ አበባ ከተማ አስሩም ክፍለ ከተሞች በሚገኙ የእግረኛ መንገዶች ላይ አምስት ሺህ አካባቢ ክዳን አልባ ጉድጓዶች ይገኙ እንደነበር ከአዲስ አበባ ከተማ መንገዶች ባለስልጣን የተገኘው መረጃ ያመለክታል። ባለስልጣን መስሪያ ቤቱ ጥቅምት 8 ቀን 2009 ዓ ም በሰጠው ጋዜጣዊ መግለጫ እንደጠቀሰው ከ3500 በላይ የሚሆኑ ክዳን አልባ ጉድጓዶች እንዲከደኑ ተደርገዋል። የባለስልጣኑ የመንገድ መብት ጥበቃና አስተዳደር ንዑስ የስራ ሂደት መሪ አቶ አስመላሽ ኪዳነ ማርያም እንደገለጹት 1400 የሚሆኑት ጉድጓዶች በአዲስ መልክ ክዳን የተሰራላቸው ናቸው፣ 2300 የሚሆኑት ደግሞ የማስተካከል ስራ ተከናውኖላቸዋል። ይህን ስራ ቀጣይ የሆነ ክትትል የማድረግ ስራ ነው ዋና ውጤታማ ሊያደርገው የሚችል እንጂ አንድ የከነን ወደ ሌላ ስራ ወደ ሌላ ተግባር የምትሄድ ከሆነ ተመልሶ ወደዚያ ይሄዳል። ከዛሬ ሁለት ወራት በፊት በአዲስ አበባ ከተማ በእግረኛ መንገዶች ላይ የሚገኙ ክዳን አልባ ጉድጓዶችና የመንገድ ዳርቦዎች በከተማዋ ነዋሪዎች ላይ የሚያደርሱትን አደጋ በተመለከተ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በዜናና በአሳሽ ፕሮግራሙ በተከታታይ መዘገቡ ይታወሳል። ታዲያ አሁን መጥተዋል የተባሉትን ለውጦች አስመልክቶ በከተማዋ የተለያዩ አካባቢዎች ተዘዋውረን ቅኝት ካደረግን በኋላ ነዋሪዎችንም አነጋግረናል። አሁን ጥሩ ነው። እንደ በፊት እንግዲህ ክፍት የሆኑ ጉድጓዶችን በብዛት አይታዩም። ያው ክፍት የሆኑት በክትትል እየተደረገባቸው እየተደፈኑ ነው ያሉት፣ እና ይሄ ጅምሩ ጥሩ ነው። አይነ ስውር አለ፣ ደካማ ሰውም አለ። በሚተላለፍ ሰዓት ብዙ ተጎጂ ሰው ነበረ። አሁን እግዚአብሔር ይመስገን በተከደነው ነገር ብዙ ጥንቃቄ ማለት ጥሩ ነው። ያለው ነገር አሪፍ ነው። ይሄ ከተቆፈረ በኋላ ብዙ ችግር እያጋጠመ ነው። በዛ ምክንያት ቆይተናል፣ ግን አሁን ያው በጥሩ ሁኔታ እየተካሄደ ነው። ይሄ ቱቦ ሳይከደን በፊት በጣም ችግር ነበረ። አሁን እናንተ ካስተላለፋችሁ በኋላ ተስተካክሏል። ትቦ አሁን ጥሩ ነው፣ በጣም ምርጥ ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በተለያዩ የከተማው አካባቢዎች ተዘዋውሮ ጉድጓዶቹ መከደን አለመከደናቸውን ለማስተዋል ችሏል። ባደረግነው ቅኝት መሰረትም በርካታ ጉድጓዶች ባለስልጣኑ የከደነ መሆኑን ለማስተዋል ችለናል። ይሁን እንጂ ቀሪ ያልተከደኑ ጉድጓዶችም በአንዳንድ አካባቢዎች እንዳሉ ታዝበናል። በሌላ በኩል የከተማዋ መንገዶች ለታለመላቸው ዓላማ ብቻ እንዲውሉ የመንገድ መብት ጥሰቶችን ለመከላከል ስራዎች ማከናወኑን ባለስልጣኑ በሰጠው መግለጫ አብራርቷል። በዚህም በመንገድ ላይ የግንባታ ቁሳቁስ በሚያከማቹ፣ ፍሳሽ በሚለቁ፣ መንገድ በሚዘጉ፣ በመንገድ ላይ የጎሚስታና የጋራጅ ስራዎችን በሚሰሩ፣ መንገድ በሚቆርጡና በሌሎች አካላት ላይ የቁጥጥርና ክትትል ስራዎችን በማከናወን እርምጃም ወስዷል። ፍታዊ የጤና አገልግሎትን ተደራሽ ለማድረግ የተያዘው ግን መልካም አፈጻጸም እየተገኘበት ቢሆንም ክፍተቶችን ለመቅረፍ በቀጣይ በትኩረት እንደሚሰራ ጤና ጥበቃ ሚኒስቴር ገለጸ። 18ኛው ዓመት ሀገር አቀፍ የጤና ጉባኤና አንደኛው ዓመት የጤናው ዘርፍ ትራንስፎርሜሽን ግምገማ በሐዋሳ ተጀምሯል። ዮሐንስ ፍሳ ተጨማሪ አንደኛ ዓመት የጤናው ዘርፍ ትራንስፎርሜሽን ትግበራ እንዲሁም 18 ተኛው ሀገር አቀፍ የጤና ጉባኤ ከፍተኛ የፌዴራልና የክልል አመራሮች እንዲሁም ሌሎች የተለያዩ ባለድርሻ አካላት ባሉበት ተጀምረዋል። ፍትሐዊነትን ማስፈን ፍትሐዊ የጤና አገልግሎት ለሁሉም ኢትዮጵያውያን ደግሞ የጉባኤው መሪ ቃል ነው። በጉባኤው የጤናው ዘርፍ የ2008 አፈጻጸም ሪፖርትና የ2009 ቅደም ቀርቧል። በዚህ የውይይት መድረክ በሀገሪቱ ከፍታዊ የጤና አገልግሎት አሰጣጥ ጋር በተያያዘ መልካም አጋጣሚዎቹና ተግዳሮቶቹ ተዘርዝረዋል። የጤና ጥበቃ ሚኒስትሩ ዶክተር ከሰተ ብርሃን አድማሱ ባለፈው 2008 በአራት የጤና ዘርፎች በተሰራው የትራንስፎርሜሽን ስራ ውጤት መገኘቱን ጠቅሰዋል። ክፍተቶቹን በመጠቀም ልዩ ድጋፍ በሚሹ ክልሎች ያለው አፈጻጸም አሁንም ዝቅተኛ ነው ከሌሎቹ ክልሎች ጋር ሲወዳደር እነ አፋር፣ እነ ሶማሌ፣ ቤንሻንጉልና ጋምቤላ መጠነኛ የሆነ መሻሻል እያሳዩ ቢሆንም ከሌሎቹ ክልሎች ጋር ሲወዳደር በጣም ዝቅተኛ አፈጻጸም ነው ያላቸው። ስለዚህ ይህን መሰረታዊ በሆነ መልኩ መቀየር ላይ ብዙ ጉድለቶች ስላሉ እሱን አጠናክሮ መስራት ያስፈልጋል። በጤና ተቋማት ውስጥ ያለውን የአገልግሎት አሰጣጥም ጥራቱን የጠበቀ ከማድረግ አንጻር እና ከአገልግሎት ጋር አሰጣጥ ጋር ተያይዘው በህብረተሰቡ የሚነሱ ቅሬታዎችን ከመፍታት አንጻርም የተወሰኑ መሻሻሎች ቢኖርም አሁንም ሰፊ ስራ መስራት እንደሚጠበቅብን ነው። በደቡብ ክልል በዘርፉ የሚታዩ ክፍተቶችን በመቅረፍ የተሻለ ስኬት እየተገኘ መሆኑንም የክልሉ ርዕሰ መስተዳድር አቶ ደሴ ዳልኬ ተናግረዋል። የእናቶችን ሞት ለመቀነስ ከፍተኛ አስተዋጽኦ ያላቸው የቤተሰብ እቅድ አገልግሎት፣ የቅድመ ወሊድ ክትትል በሰለጠነ ባለሙያ የሚሰጥ የወሊድና ድረ ወሊድ አግሎቶች ውጤታማ ለማድረግ የተደራጀ የህዝብ ንቅናቄ ማቀጣጠል በመቻሉ በክልላችን በ2004 ዓ.ም አካባቢ ዝቅተኛ ደረጃ የነበረው በሰለጠኑ ባለሙያዎች የሚሰጥ የእናቶች የወሊድ አግሎት በ2008 ወደ 73 ከመቶ መድረስ መቻሉ የተደራጀ የህዝብ ንቅናቄ ምን ያህል የጤና ልማት ስራችን ውጤታማ እንደሆነ አመላካች ነው። ጉባኤው በሚቀጥሉት ሁለት ቀናት በሚኖረው ቆይታ በሀገሪቱ ወጥ የሆነ ፍትሐዊ የጤና አገልግሎት ለመስጠት የሚያስችል አቅጣጫና ተያያዥ ጉዳዮች ላይ ይመክራል ተብሎ ይጠበቃል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ለተጠናቀረው ዘገባ ዮሐንስ ፍሳ፣ ሀዋሳ። መንግስት ከህዝቡ ለሚነሱ ጥያቄዎች ተገቢው ምላሽ ሊሰጥ እንደሚገባ በተባበሩት የአረብ ኤምሬቶች የሚገኙ ኢትዮጵያውያን ገለጹ። ኢትዮጵያኑ በሀገሪቱ ወቅታዊ ጉዳዮች ዙሪያ ውይይት አድርገዋል። ከውጭ ጉዳይ ለደረሰን ዘገባ አልጋነሽ ተካ አቡዳቢንና ዱባይን ጨምሮ በተለያዩ የአረብ ኤምሬቶች ግዛቶች ከሚገኙ ኢትዮጵያውያን ጋር በወቅታዊ ሁኔታ ላይ ውይይት ተካሂዷል። በዱባይ የኢፌድሪ ቆንስል ጀነራል አቶ ይበልጣል አእምሮ ባለፉት 25 ዓመታት በሀገሪቱ የተመዘገቡ ለውጦች፣ የታዩ ድክመቶች እና በወቅታዊ የሀገሪቱ ጉዳይ፣ በተለይ ደግሞ በመንግስት እየተወሰዱ ያሉ እርምጃዎችን በተመለከተ ገለጻ አድርገው ውይይት ተደርጓል። የሚሰራጩ አሉባልታዎች ናቸው። ለዚህ ደግሞ ፋሰስ ያበቁት መንግስት ሳይሰራ ቀርቶ አይደለም። እኛ የውጭው ማህበረሰብ ወዳጅም ጠላትም የሚመሰክረው አስደናቂ ስራ ሰርቷን መንግስት። በሰላምም ቢሆን የነበርንበትን ዘመን እናውቀዋለን። ዛሬ ደግሞ የት ላይ እንዳለን እናውቃለን። ልማታችን እየወደመ ነው። በእውነት ያላዘነ ሰው የለም። እኔ በበኩሌ በጣም በጣም ተጨንቀናል፣ በጣም አዝነናል። እንደቀላል ነገር የምናየው አለ። ዜጎች ትንቅንቅ መደረግ ያለበት ውሸት ላይ ነው፣ ሀሰት ላይ ነው። መመከት አልቻለም። የመንግስት ሚዲያዎች በጣም ደካሞች ናቸው። በጣም ኢሳት አሜሪካ ሆኖ አሸንፎታል። በእውነት ሆነ በውሸት ማለት ነው። መሰረታዊ ነገር በውስጥ ያለውን ችግር የህዝቡን ብሶትና ችግር ታፍኖ እየተባባሰ ሄዶ እንዲህ አይነት ክፍተት ለመፍጠር እና ሌሎቹ ይህንን ክፍተት መጠቀማቸው ሊደንቀን አይገባም። ክፍተቱ ሊዘጋ ሊያድግ የሚገባው ውስጣችንን በየጊዜ እያየ እያሳደግን ስንሄድ ነው። የሀገር ጉዳይ ነው ምንናገረው። ፖለቲካና ሙያን ለይቶ ማየት ወሳኝነት አለው። ጥፋት አጠፉ ተብሎ የሚነሱ ሰዎችን በአግባቡ እርምጃ አልተወሰደና አንስቶ ሌላ ቦታ ከሾሟቸው አዲስ የተመደበው ሰውዬ ምኑን ነው የሚማረው? ማበረታታት ነው እንጂ ይሄ ያለውን ጥፋት ማስተካከል አይደለም። መታወቁ ብቻ አይደለም፣ እርምጃ አወሳሰሉም ስር ነቀል የሆነ ለሀገር ለወገን የቆመ ሊሆን ይገባል እንጂ በተለያየ ጥቃቅን ነገሮች ሊመነዘሩ አይገባም። ኮመን ቫልዩስ ሊሰራልን ያስፈልጋል። ህዝባችን በኩል አድሬስ ሊደረግ የሚችልበት ስነ ልቦናዊ አቋሙን ሊያስነብርበት የሚችልበት ሰፈር በከፍተኛ ሁኔታ ሊሰራበት ያስፈልጋል። ሌላው የመልካም አስተዳደር ሰለባ እንዳይሆን መንግስት እያንዳንዱ ቅድም የሰጠው በጣም ያስደሰተኝ ነገር ጥፋቱ የኛ ነው የሚለውን ሙሉ ለሙሉ የበላይነት የሌለበትን ተጠያቂነት ሲወስድ አንድ መንግስት መልክ ሀሳብ ተደራሽነትን ይሰጣል። ሀገሪቱ ሰላም ልትሆን የሚገባበት ሁኔታ ህብረተሰቡ በሰላም ሰርቶ ሊኖር የሚችልበትን ሁኔታ ማንኛውም ኢትዮጵያዊ ነኝ የሚል ዜጋ ሁሉ ሊያግዝና በዚህ ጉዳይ ላይ ተጠናክሮ መስራት ያለበት ስለሆነ በይበልጥ በውስጥ በአስተዳደራዊ ጉዳይ ነው። እያንዳንዱ ዜጋ ላይ እየደረሰ ያለ ነው። በየቀኑ እያደገ መጡ። ይሄን ነገር የመጣው በተባበሩት አረብ ኤምሬቶች የፍድሪ ባለሙስልጣን አምባሳደር ዶክተር አብዱል ቃድር ርዝጉ መንግስት ህዝቡ የሚያነሳቸውን ጥያቄዎች ለመመለስና የሀገሪቱን ሰላም ለማረጋገጥ ከህዝቡ ጋር ተባብሮ ይሰራል ብለዋል። የሀረማ ዩኒቨርሲቲ የሚያወጣቸው የግብርና ቴክኖሎጂዎችን በመጠቀም ምርታቸውን እያሳደጉ መሆኑን የአካባቢው አርሶ አደሮች ተናገሩ። ዩኒቨርሲቲው የእንስሳት ዝርያ በማሻሻልና ምርጥ የሰብል ዝርያዎችን ለአርሶ አደሮች እያቀረበ መሆኑን ገልጿል። ጌቱ ላቀው አርሶ አደር መሐመድ አብዱላሂ በዝናብ ላይ የተመሰረተ እርሻን መሰረት በማድረግ በዓመት አንዴ ነበር የሚያመርተው አሁን ግን በሐረማ ዩኒቨርስቲ ድጋፍ ከዝናብ ውጭ የጠብታ መስኖን በመጠቀም በዓመት ሁለቴና ሶስቴ እያመረተ ነው ካለ ነቲ ዱራን ኦሚሽን ስንቴ በፊት ስንዘራ የምንከተለው መንገድ ጥቅም የለውም። አሁን የሐረማ ዩኒቨርስቲ ባመጣልን የጠብታ መስኖ በመጠቀም የተሻለ ምርት እያገኘን ነው። እኔ አሁን በትንሽ ቦታ ላይ በጠብታ መስኖ ሽንኩርትና ጎመን ዘርቻለሁ፣ ጥሩ ምርትም አግኝቻለሁ። ልክ እንደ መሐመድ ሁሉ የሐረማያ ዩኒቨርሲቲ በሚያደርገው ምርምር ምርጥ ዘርን በመጠቀም የተሻለ ምርት የሚያገኙ አርሶ አደሮችም አሉ። በተለይ በድንች በበቆሎ፣ በማሽላና መሰል ሰብሎች በዩኒቨርሲቲው ድጋፍ ምርጥ ዘርን በመጠቀም ምርታቸውን እያሳደጉ ነው። ወንራፍለን ዋነ ከድንቻ ዋነ ከብሽንጋ ዋነ ከበቆሎ እንደ ድንች፣ ማሽላ፣ በቆሎ ና የመሳሰሉትን ምርጥ ዘር በአካባቢያችን የሚስማማንን ምርጠን ነው የምንወስደው። ዩኒቨርሲቲው የሚሰጠውን የድንች ዘር በፊት ከምናገኘው በእጥፍ የተሻለ ምርት እንድናገኝ አስችሎናል። በፊት የነበሩን የድንች ዘሮች በቀላሉ በበሽታ የሚጠቁ ናቸው። አሁን ከሀረማ ዩኒቨርስቲ ወሰድ ነው ድንች ዋግ የሚባለውን በሽታ የሚቋቋሙ በመሆኑ በክረምት እንዘረዋል። በዚህም ብዙ ምርት ማግኘት ችለናል። በበጋና በክረምት ድንች እየዘረው ኑሮዬን አሻሽ ያል የሀረማ ዩኒቨርስቲ በጥናትና ምርምር የእንስሳት ዝርያ ማሻሻል የሰብል ምርጥ ዘር በማውጣት ለአርሶ አደሮቹ ያደርሳል። በዚህም ከአካባቢው አየር ንብረት ጋር የሚጣጣሙ ቴክኖሎጂዎችን በማውጣት የአርሶ አደሩ ህይወት እንዲለወጥ እየሰራ ነው። የዩኒቨርሲቲው የምርምር ምክትል ፕሬዚዳንት ዶክተር ጀማል ሱፍ በምግብ ሰብል፣ በአትክልት፣ በፍራፍሬ እንደዚሁም ከአካባቢ የአየር ንብረት ለውጥ ጋር በተያያዘ ውሃ ቆጣቢ ቴክኖሎጂዎችንም እንደዚሁም የዘር ማቆያ ቴክኖሎጂዎችም ላይ ዩኒቨርሲቲው ሰርቶ ለማህበረሰቡ ህይወታቸውን ሊቀይር የሚችል ስራዎችን ሰርቷል። በአሰራራችን ሁሉንም መድረስ ስለማይቻል በየቀበሌው ያሉትን የልማት ሰራተኞችና ሞዴል አርሶአደሮችን አቅማቸውን አጎልብተን ለወደፊት ራሳቸውን ችለው ለሌላውም እንዲያስተምሩ እያደረግን ያለ። ሀረማያ ዩኒቨርሲቲ በአሁኑ ወቅት የተለያዩ ምርታማ የሆኑ የእንስሳት ዝርያዎችና የሰብል ምርጥ ዘሮችን ከአካባቢው አልፎ በተለያዩ ክልሎች እያቀረበ ይገኛል። ይህ ዜና በቀጥታ የሚተላለፍላችሁ ከኢቢሲ ነው። ወደ ውጭ ዜና አልፋለሁ። የሪፐብሊካኑ ዕጩው ዶናልድ ትራምፕ በምርጫ ውጤት ዙሪያ የሰጡት አስተያየት እያነጋገረ ነው። ሶስተኛው ዙር የአሜሪካ ምርጫ ዕጮች ክርክር ተካሂዷል። ለሲኤንኤን ዘገባ ፌቨንት ሾማ ሶስተኛው ዙር የአሜሪካ ፕሬዝደንታዊ ምርጫ የእጩዎች ክርክር በውርጃ፣ የጦር መሳሪያ ቁጥጥርና የስደተኞች ጉዳይ ላይ ያተኮረ ነበር። በዲሞክራቲክ ፓርቲ እጩዋ ሂላሪ ክሊንተንና በሪፐብሊካኑ እጩ ዶናልድ ትራምፕ የተደረገው እሰጥ አገባ ግን ወትሮ በአሜሪካ ምርጫዎች ይታይ የነበረው የሀሳብ ፍጭት መልኩን ቀይሮ በግለሰቦቹ ስብዕና ላይ ያተኮረ የሆነበት ነበር። ትናንት ምሽት በላስ ቬጋስ ባደረጉት ክርክራቸው ላይ ከምርጫው በኋላ የሚኖረውን ውጤት ይቀበሉታል ወይስ አይቀበሉትም ተብሎ የተጠየቁት ዶናልድ ትራምፕ በአሜሪካ የምርጫ ታሪክ ፍጹም ባልተለመደ ሁኔታ አቋማቸውን ከመግለጽ ተቆጥበዋል። በእርግጥ ጊዜው ሲደርስ የምናየው ይሆናል። አሁን ባለው ሁኔታ ግን ነገሮች በጥሩ ሁኔታ እየሄዱ አይደለም። ሚዲያዎችም ታማኞች አይደሉም፣ በሙስና ውስጥም ተዘፍቀዋል። የሕዝቡን አእምሮም ለመመረዝ እየሰሩ ነው ነገር ግን ህዝቡ እውነታውን ያውቃል። ስለዚህ ውጤቱን የመቀበሌንና ያለመቀበሌን ጉዳይ በጊዜው የምናየው ቢሆንም ነገሮችን በጉጉት እንድትጠብቁ ፈልጋለሁ። ሂላሪ ክሊንተን ይህ የትራምፕ ንግግር ለዘመናት የገነባነውን ዲሞክራሲያዊ ስርዓት ዝቅ ያደረገ ብለውታል። ዶናልድ ትራምፕ ሁልጊዜ ነገሮች እሱ በሚፈልጋቸውና በሚያስባቸው መንገድ ካልሄዱ ነገሮች እንደተጭበረበሩ ነው የሚያስበው። የእሱ ባህሪ እንዲህ ነው። በምርጫው በኩልም የእሱ ንግግር አሜሪካ ለአመታት የገነባቸውን የዲሞክራሲ ስርዓት የሚፈታተን ነው። ይህ የዶናልድ ትራምፕ ድርጊት በብዙዎች ዘንድ አግራሞትን የፈጠረም ሆኗል። የሪፐብሊካን ፓርቲ እጩ ምክትል ፕሬዚዳንት ማይክ ፔንስ ከክርክሩ በኋላ በሰጡት አስተያየት ውጤቱ ምንም ይሁን ምን ፓርቲያቸው እንደሚቀበለውና ይህ የትራምፕ ሀሳብ የፓርቲውን አቋም የማያንጸባርቅ እንደሆነ አረጋግጧል ተጠናቅቋል። የትራምፕ የምርጫ ዘመቻ ኃላፊ ኬላይን ኮምኒ ግን ቢሊዮነሩ ዶናልድ ትራምፕ ውጤቱን ይቀበለዋል፣ ምክንያቱም በአሸናፊነት ስለሚያጠናቀቅ በማለት ሀሳባቸውን ሰንዝረዋል። በትናንት ምሽቱ ክርክር ትራምፕ ሂላሪ ክሊንተንን ለሰላሳ ዓመታት በነበራት የህዝብ አገልግሎት ዘመን ለአሜሪካ ምንም ያልሰራች ደካማ ሴት ናት ሲሉም ተደምጠዋል። ከአውሮፓ ሀገራትና ከአሜሪካ ጋር ፍጥጫ ውስጥ ያለችው ሩሲያና መሪዋ ፑቲንም የሁለቱ ግለሰቦች አጀንዳ ከመሆን አላመለጡም። ፑቲንን እኔ አላውቀውም፣ ተገናኝተንም አናውቅም። ስለ እኔ ጥሩ ነገር ሲያወራ ግን ሰምቻለሁ። ስለዚህ ሴት ግን ጥሩ አመለካከት እንደሌለው አውቃለሁ፣ ስለ ኦባማም ጭምር። ፑቲን አሻንጉሊት መሪዎችን ስለሚፈልግ ስለ እኔ ጥሩ አመለካከት የለውም። ሩሲያ አሜሪካ ላይ የሳይበር ጥቃት ከማድረስም በላይ በምርጫው ላይ ተጽዕኖ ለመፍጠር እየሞከረች እንደሆነ መረጃዋለን። ከሀገራዊ ርዕሶች ርቆ በግለሰቦች ሽኩቻ የሚዳክረው የዘንድሮ የአሜሪካ ፕሬዚዳንታዊ ምርጫ መጨረሻም የዓለም ሕዝብ ጉጉት ሆኗል። የአወዛጋቢው ቢሊዮነር ዶናልድ ጄ ትራምፕ መጨረሻም እንዲሁ። ዜናው አበቃ። አንተነህ ደግፌ ነኝ።